ከሄዳችሁ በኋላ የደረሰኝ መረጃ ነበረ። ይህን ነገር አንተ ሳቶ ሄርሜላ እንደገዛችሁ ሰምቻለሁ። ወርቁን ምንም ነገር ማለት አልፈልግም፣ ግን በቃ ይሄን ነገር ይዘኸው እንደመጣ ምንም ነገር ማለት አልፈልግም። እሺ፣ ታዲያ ምን ችግር አለው? እንዴ ማረጋገጥ ከፈለሽ ከላ አንድ ብታ ታረጋግጫለሽ። ነው ሰው ያደረገውን ነገር እንዴ ሰው ነው የገዛልሽ ብዬ ስጦታ ልሰጥሽ ነው። አይ አመስግነን ተደስተን ሳንጨርስ ሌላ ጣጣ መጣላችሁ ቤተሰብ ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት ናችሁ? ደህና ናቸው? ሁሉ ሰላም ሁሉ መልካም እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይህም ቪዲዮ ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሐሳብ አሴታችሁን በኮሜንት እንድትሰጡኝ እያልኩኝ እንግዲህ ይኸው አብርሽና ሩታ ዛሬም በጸብከች ብለዋል አንድ ሁለት ቀን ተደስተን ጥሩ ነው፣ በዚሁ ቀጥሉ በርቱ ብለን ነበረ። በሚያሳዝን ሁኔታ እንግዲህ በሶስተኛው ቀን ወይም በአራተኛው ቀን ይህን የመሰለ አዲስ ምዕራፍ ጸብ ተጀምሮልን መቷል ማለት ነው። እውነት ለመናገር ሩታ በጣም ይሄ እየሰወሬ መስማት እስከ መጨረሻው ህይወታችሁን ያው ሁልጊዜ እንትን እንዳለው ነው የሚሄደው እና ይህ አሁን የሰወሬ ነው ውዴ። ምክንያቱም አንቺ መስማት የለብሽም። እውነትሽን ነው የምታያቸው ነገሮች ምናምን ምናምን ያሳስቡሻል፣ ያሰጉሻል። እኔም በሆን በአንቺ ቦታ እውነት ነው ከእሷ ጋር ያለውን ነገር ግን ይህን ሰሞን ደግሞ ድጋሚ እያገኛትም ስላልሆነ መጨረሻውን ማየት ነበረብሽ። ሲቀጥል ደግሞ እሷ ለአንቺ ይሄንን የሚያክል ስጦታ በፍጹም ልሰጥሽ አችልም። እንዴት ሰው ጣውንቴ ብሎ ለሚያስበው ወይም ደግሞ እንግዲህ አሁን እሷ አንቺን ባል ለመንጠቅ ዝግጅቷን የጨረሴ ሰው ናት አደለ? ለአንቺ በምን መልክ በተንኮል ካልሆነ በስተቀር ይህንም ያክል ያንገት ሀብል ልሰጥሽ አችልም በፍጹም ማለት ነው። ስጦታ መስጠት ከፈለገችም ደግሞ ትመልሻታል እንጂ ቀጥታ ለራሽ ነው መታ መስጠት የምትሰጠው። በእርግጠኝነት ከዚህ በፊት ካስታወስ ያው ታስታውሻለሽ ሆስፒታል መታ ቀጥታን የጠየቀች ሻርለ እንደዛ ነው ልታረግ የምችለው እንጂ ለዛውም በአብርሽ ልሰጥሽ አችልም። ሁለተኛ ነገር ደግሞ አብርሽ ከዚህም በላይ የማረግ አቅም አለው። አንቺም ታቂያለሽ፣ ምንም ችግር የለበትም። አንቺም ስለሚገባሽ ምክንያቱም አንቺም ብዙ ዋጋ የካፈልሽበት ነገር ስላለ በሱም ቻና ሊሆን በአንቺም ቻና ሊሆን ብዙ ነገር ተብለሽ ነው። ይሄ ነገር እዚጋ የህይወታችሁ እዚጋ የደረሰው ብዙ ለፍተሽ ነው ደክመሽ ነው። ይሄ አይዋሽም። ስለዚህ አብርሽ ለአንቺ ይሄን ማድረጉ ምንም አይደለም። የአንድ ቪዲዮ ሂሳብ ነው፣ ምንም በጣም ትንሿ ነገር ናት ለአንቺ ማለት ነው። ስለዚህ ይሄንን በምን መልክ ገምተሹ ነው እሷ ሲነግሩሽ ይሄን ነገር ያመጣሹ? ይሄ አሁንም የእነ አቤል ሴራ ነው በነገራችን ላይ ማለት ነው። ምክንያቱም እነሱ ዞር ሲሉ መሄዳቸውን አይተው ይህን አይነት ነገር በሰው አስላኩባት። ምክንያቱም እነሱ ደስታቸውን ማየት ስለማይፈልጉ አቤልና ቡችሎች፣ ሌሎች ሌሎቹ ደስታቸውን ማየት አይፈልጉም። የሩታና ያብርሽን ታቃላቸው አይደለም፣ እያስመሰሉ መኖር ከጎናቸው ጥሩ ጥሩ ነገር የተመኙ እየመሰሉ እነሱ መጉዳት ስለሚፈልጉ ብቻ ነው ይህንን ነገር ያደረጉት፣ እውነታውን ስንነጋገር ማለት ነው ስለዚህ ጥፋቱ አሁን ዛሬ አንቺ ጋር ኖ ሩታ ማለት ነው። ምክንያቱም ምን ብጠረጥሪም እንኳን ነገሩን በራስሽ መንገድ ለማጣራት መሞከር አለብሽ እንጂ በአንድ ቀን በአንድ ወሬ ሰምተሽ እሱን እንደዚህ ማለት አልነበረብሽ። ምክንያቱም ሴት ልጅ ብልህ ናት። ትዳሯን፣ ህይወቷን፣ ቤቷን ማዳንም ሆነ ማትረፍ ማበላሸት የምችለው እሷ ናት። ገባሽ? አሁን አንቺ መውጣታችን እንደልብሽ የሆነ ወሬ የምትወልሽ ምሰሚ ከሆነ በሆነ በሆነ ሰዓት ነገሮች እየተበላሹ እንጂ እየተሻሉ አይሄዱም። ይሄ ያለ ነገር ነው። ብዙ ወሬዎች አይደለም አንቺ በይፋ እንደዚህ የምታያቸው ነገሮች እያሉ ቀርቶ ምንም ነገር ሳታይ እንኳን በድብቅ እንኳን ብዙ ነገሮች ብዙ ወሬዎች ወደ አንቺ ይመጣሉ። ይሄ ግልጽ ነው ምክንያቱም ያለሹ ቤት ውስጥ ነው። እንደ ልብሽ ተንቀሳቅሰሽ መረጃ ማግኘታችን ምን ማለታችን፣ ጊዜውም ከፍቷል። ሰው የሚታመን የለም። ግን ደግሞ አብርሽ የተስጦታ በዚህ ልክ በአደባባይ መጥቶ አይሰጥሽም ነው እያልኩሽ ያለሁት እኔ ምክንያቱም ነገ ሊዋረድ ይችላል። ይህም ቢያደርግ ራሱ ማለት ነው ራሷ ራሱ መታ ነገ ታዋርደኛለች ብሎ ስለሚያስብ አያደርገውም። ሲቀጥል ምን አቶ ለአንቺ አብርሽ ይህንን ያንገት ሀብል መስጠት በጣም ሲምብል ነው፣ በጣም ቀላል ነገር ነው እሱ አስቦም ኦዲንሶችም ተጨምረውበት ነው ይሄን ነገር ስጦታ የሰጠች። ምክንያቱም ብዙ ኦዲንሶቻቸው ወርቅ ሆንላት ወርቅ ሆንላት በግ ይዞ የመጣ ጊዜ በግ ምንድነው በግ ምንድነው ወርቅ ሆንላት ምናምን እያሉ በጣም ተሲሉ ነበረ። ኮሜንት ታያለሽ ብዬ ስለማስብ ነው። ከዛ ደግሞ መኪናም ያሉ አሉ። ይው የሚቀድመውን አስቀደመ። የበለጠው መኪናውን ሰጥቶሽ እንዴት ወርቅ መስጠት ያቅተዋለች ታስቢያለሽ። ስለዚህ ወሬ አትስሚ፣ ወሬ አትስሚ ሩታ። ወሬ መስማት በጣም ለሕይወታችን ትልቁ የቤት አፍራሽ ነገር ቢኖር ወሬ መስማት ነውና ወሬ አትስሚ። በቃ ራስሽን፣ ውሳኔሽን ራስሽን መወሰን ያለብሽ በመካከላችሁ ሶስተኛ ወገን እያስገባችሁ እዚህ ጋር ደርሳችኋል። አይተሽዋል እንግዲህ እርግዝና ሙሉ ጊዜሽን በቃ በጭቅጭቅ ነው ያለፈው፣ እያየሹ ነው። እስኪ ኮሜንት እናንብብ። እኔ አላምንም ብቻ ፕራንክ ነው በሉኝ። ትዳር ክቡር ነው የሚል ብቻ ሩታና አብርሽ ታረቁ። በማርያም በመሀላችሁ ሰው አታስገቡ። እውነት ነው። አብርሽ እና ሩታ ሁሌም ብቻችሁን ኑሮ ልነሩታ ከልብ የምትወዱ ብቻ ላይ ካድርጉኝ አብርሻ አያደርገውም የምትሉው፣ በእውነት ሩታ የእኔ ጀግና። አሁን ዛሬ አሁን በቃ ማለት ዛሬ አሁን መንት ማለት አለባችሁ እንድትመለስ ሩታ ነው ኮሜንት መጻፍ የለባችሁ። አረ ገና ደስታችንን እንኳን አጣጥመን አልጨረስንም እኮ። እውነት ነው። ከሄርሜላ ሄርሜላ እኮ ሞታለች አለች። ከመጀመሪያ ደስታሽን የማይፈልጉ ሰዎች መረጃ አትቀበይ። እውነት ነው። አሁን እነሱ እንደዚህ አወራት ሰዎች ፊትለፊት ቢመጡ ያፍራሉ። እውነት ስነግራችሁ ማለት ነው። ማን ነው እንደኔ የግሬስ ቤተሰብ የሚመቸው ላይክ ብጩኝ። በሰሞኑ ስጦታ የተደሰታችሁ አንቺን፣ ጆሮሽ እኮ ነው ለዚህ ብጥብጥ ያበቃሽ። ሰማው፣ ሰማው አትበይ ሩታ ተረጋጊ። እውነት ነው። እንዴ ሩታ ሁለታችሁ ለመጣላት ነው እንዴት? እሷ ትገዛለች። ፎ አብርሽና ሩታ ሶስተኛ ወገን አታስገቡ። ሩታ የየሰው ኖሬ አትስሚ። በትክክል አሁን ስችልጅ ትክክለኛ ህጧናት አብርሃም ጋር አንድ ላይ ሆኖ ሩታን አብርሃምን የምትወዱ አዲስ ጀማሪ ነኝ። ኦኬ የሰው ወሬ አትስም። እውነት አዎ። የአረብ ሀገር ሴት ማለት ለራሷ ሳትኖር ሰውን የምታኖር ሲደክማ፣ ደከመኝ ሳትል ሰው ሲጎዳት ያልፋል ለበጎ ነው የምትልና እቺ ጀግና ብትባል ሲያንሳት ነው። ሩታ ተይ የሰው ወሬ አትስሚ። ኧረ ሩታ ይሄን ያለሽ ሰው አንቺን የአብርሽ አንድ እንዳትሆን የሚፈልግ ሰው ነው። ነገ ደግሞ መተው መኪናው እሷ ናት ይሉሻል። ለምን የሰው ወሬ ባትሰሚ ጥሩ ነው። እውነት ነው እኮ። ኧረ አንቺ ልጅ የሰው ወሬ አትስሚ። በእግዚአብሔር ትክክል። የሰው ወሬ እየሰማችሁ በጣም ብዙ ነገሮች እየተሳሳቱ ነው። ከሰው ወሬ አትስሙ። ሩታ በጌታ የእናንተ ትዳር እዚህ ደረጃ እንድደርስ የሰው ወሬ ነው። ሩታ አብርሽን መኙ እንዲህ አያደርግም። ሩታ አብሽሪ ነው አብርሽን የገዛው እሺ። ሰው አትመኝ፣ ሰውን ነገር አትመኝ። ፕራንክ ቢሆን አሁን ፕራንክ ነው የምትሉ ልጆች፣ ፕራንክ ቢሆን ዛሬ ኑ ነበር የምጨርሰው። እንደዚህ ተናዶ ሄዶ እንዴት ነው ቪዲዮ አልቆ ፕራንክ ሊሆን የሚችለው? ፕራንክ አይደለም በፍጹም። ሲጀመር ማለት ነው ፕራንክ፣ እንደዚህ ቀልድ ነው እንዴ? ከበጀግና ግና ታታሪ ኦኬ። ሩታ ግን እንዴት ነው የምታስቢው? መኪና የገዛልሽ ወርቅ ለመግዛት ለምን ያቅተዋል ለምንድ ነው የሰው ወሬ የምትሰሚው ለምንድን ነው ማታሚው አብርሽ እኮ የምንሻል ልጅ አንተ አይደለም ሲባል እኔ ሩታን አምናት አለው ብሎ ነው የተናገረው መቼም ከስተትሽ አትማሪም ሩታ የሰው ወሬ አዎ የሰው ወሬ አትስሙ የምር የሰው ወሬ ምንም አይጠቅምሽ ወሬ ይቆሽሻል እንጂ ግራሙ አይቀንስም የሰው ልጅም ይፈተናል እንጂ ወርቁ አይቀርም አስታውስ አንተ ያለ ምክንያት አልተፈጠርክም ሩታዬ እንዳተሽ ወዳጅ ከመሰለ ጥላት ራስሽን ጠብቂ ድራማችሁ ሀይልቅን ፍትህምንም ምንም ጠብም የለባችሁም። እኛም እንዝናና ናባችሁ በመዳም ዋይፋይ አብርሽ ከሴቶች ራቅና፣ ትዳርን ጠብቅ። ሩታ የሰው ወሬ አትቀበይ፣ ትዳርሽን አስተካክል። የምትሉ እግዚአብሔርን። ሩታ ደረቅ ናት የምር እንደዚህ ማስተ እንትን ማለት አለች ጀመረ አደረጋችሁ ደግሞ ጀመራችሁ ነገር አሞኝ ዝርማ በጣም ቆንጆ ነው። እናንተ ማለት ነው ልጆች ልጅ ልጅን ብቻ ያሳድግ በሰላም እና ቁም ነገር ምንም የሌላችሁ ናቸው ሁለታችሁም። አንቺ ደግሞ የሆነ ነገር ሰምተሽ ባልሽን ካላመንሽም ጎረቤቱን አምነሽ እንዲገባሽ፣ ያኔ ሰው ምክሮች ፍላጎት አይደለም። እንደወድ አፍቅርሃለሁ ብለሽ ያገባሽ እሱ ማማት ምን እና አርጎ ጎረቤት ዳር ለማፍረስ ይቀድማለ ጀመር አውቃችሁ ነው በየተራ በቤታችሁ የምትመጡት። አሁን እኮ ሌላ የምትመጡበት ሀሳብ አታችሁ ነው። ነገ መኪናው እሷ ነው በይ ሲያስጠላ። አረ ወይኔ የምር በጣም ይደብር። አብርሃም ግን አንተ ለምን ጓደኛ ትመርጥም? ጓደኞች ናቸው ያልካቸው ሰዎች ልጅ ከሚስት ከትዳር አታርቃቸውም። አንተና ሩታ አንድ ላይ ስኮኑ ስኬት ሆናችሁ ሲያዩች እናንተ ለማራራቂ የምጥሩ ናቸው። እውነት ነው። አዎ ሲጀምር እና ቤል ናቸው እና ቤል ናቸው። ይህን ሚስጥር ይዞ የሚመጡ ዞር አድርገው እነሱ ብለፊት አይመጡም፣ ሌላ ሰው ይልካሉ። እና ሩታ ወደ ራስሽ ተመለሺ አስታውሺ፣ ቆም ብለሽ ብድህ ሁኚ ህቴ። ምክንያቱም ትዳርሽ ማዳን የምችይው አንቺንሽ ከወንዱ በላይ እንደውም እሱ አሁን የበለጠ እንዳይሄድ በጥሩ በጥሩ ነገር ስትቀበዩ ወንድ ልጅ ወደ ቤት ይመለሳልና ተስተካከይ። የሰው ወሬ አት ስሚ ለማለት ወዳለሁ። ላይክ ሰብስክራይብ አድርጉ። ስለተከታተላችሁኝ ከልባ አመሰግናለሁ። ወዳችኋለሁ። መልካም ጊዜ። ቻው።